በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። መስከረም 28 የሚነበብ ስንክሳር፣ የቅዱስ አባዲርና እህቱ ኢራኢ እረፍት መስከረም 28። በዚች ቀን ቅዱስ አባዲርና እህቱ ኢራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግሥት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግሥት የሰራዊት አለቃ ነበር። በውስጡም የሚጸልይበት እልፍኝ አለው። ከሌሊቱ እኩሌታ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ የሰማዕትነት አክሊልን ትቀበል ዘንድ እህትህ ኢራኢን ይዘህ ወደ ግብፅ አገር ሂድ። ስለ ሥጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ ከዚህም በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አረገ። እንዲሁ ለእህቱ ራእይ ተገልጦላት እንዲህ አላት የወንድምሽን ቃሉን ስሚው፣ ትዕዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሄዳ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደተገለጠላት እንደተናገራት አስረዳቸው። እጅግም ደስ አላቸው። ክብር ይግባውና ጌታችን ኢየሱስ ስለ ስሙ ወደ ግብጽ አገር ሂደው ድማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ ለቀሰች። ከባሮቿም ጋር ወደ ቅዱስ አባዲር መጥታ በሰማዕትነት እንዳይሞት ታምለው ጀመር። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስን እንዳይናገረው ማለላት በዚያንም ጊዜ ከልቅሶዋ ታግሳ ጸጥ አለች። ወደ ሌላ ቦታ ሄዶ በሰማዕትነት እንዲሞት ግን አላሰበችም። ቅዱስ አባዲርም በሌሊቱ ሁሉ እንዲህ የሚያደርግ ሆነ። ልብሱንም ለውጦ ከቤቱ ይወጣል። በወይን ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስኪ ነጋም እንዲህ ያደርጋል። በር የሚጠብቀውንም እንዲህ ብሎ አዘዘው። ይህንን ለማንም አትናገር፣ ይህንንም ሥራ ብትገልጥ እኔ እራስህን በሰይፍ እቆርጣለሁ። ከዚህም በኋላ ቅዱስ አባዲር ተነሳ፣ እህቱን ኢራኢንም ይዞ ወደ ግብፅ አገር ሂዶ እስክንድርያ ደረሰ። ከወታደሮችም ያወቁት አሉ። አንተ የሰራዊት አለቃ ጌታችን አባዲር አይደለህም እንዴ? አሉት። እርሱም ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን እመስል ይሆናል እንጂ እርሱን አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደ ቀድሞ እርሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበር። ከዚህም በኋላ ከእስክንድርያ ከተማ ወጥቶ ወደ ታላቂቷ የምስር ከተማ ሄደ። በዚያም ከአባ አበከረዙን ጋር ተገናኝተው ከእርሱ ብራኬ ተቀበሉ። ከዚያም ወደ እስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮንን አርያኖስም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። መኮንኑም ጽኑ ስቃይን ሊያሰቃያቸው ጀመረ። ቅዱስ አባዲርም በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤቶችን አሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑ ማሰቃየት በሰለቸ ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደሆንክ ስምህም ማን እንደሆነ አንተም ከወዴት እንደሆንክ ትነግረኝ ዘንድ በፈጣሪ አምልሃለሁ አለው። ቅዱስ አባዲር በነገርኩህ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትዕዛዝ እንዳትለውጥ አንተ ማልልኝ አለው። መኮንኑም ማለለት። ያን ጊዜም የሰራዊት አለቃ እኔ አባዲር ነኝ አለው። መኮንኑም አርያኖስም እንዲህ ብሎ ጮኸ። ወዮልኝ ጌታዬ ሆይ፣ በአንተ ፈንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየሁ ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን። አሁንም ምስክርነታችንን በፍጥነት ፈጽም ብሎ መለሰለት። በዚያም ጊዜ ራሳቸውን በሰይፍ ይቆርጥ ዘንድ አርያኖስ አዘዘና እርሱንና እህቱ ኢራኢን ቆረጣቸው። ያማሩ ልብሶችንም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራ ወራት እስከሚያልፍ ወደ ቤቱ ወስዶ አኖራቸው። ከዚያም በኋላ ያማረች ቤተ ክርስቲያን ታነጸችላቸውና ስጋቸውን በውስጧ አኖሩ። ከእርሳቸው ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላዓለሙ አሜን። የቅድስት ሶስና እረፍት። በዚችም ቀን የኬልቂዮስ ልጅ ቅድስት ሶስና አረፈች። ዜናዋም እንዲህ ነው። ይህች ቅድስት ሶስናን በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷ እጅግ መልከ መልካም የሆነች ፈጣሪ እግዚአብሔርን የምትፈራ ነበረች። እናትና አባቷም ደጋግ ነበሩ። ለልጃቸውም ሙሴ የጻፋትን ኦሪት አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን አገር ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያ ወራት ታዩ። እነርሱም በኢያቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋት ነበርና ተመኟት፣ ልቦናቸውንም ለወጡ። ሰማይንም እንዳያዩ ዐይኖቻቸውን ግልብጥብጥ አደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግን አላሰቡም። ሁለቱም ሁሉ ወደዷት። ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቦናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር። ያገኟትም ዘንድ ሁልጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱም ተያዩ። አንጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበትን ጊዜ ተቃጠሩ። ከዚህም በኋላ በቀን ሲጠብቋት ሶስና ሁልጊዜም ጊዜም ትገባ እንደነበር ከሁለቱ ደንገጡሮች ጋር ገባች። አልባታልና በተክል ውስጥ ትታጠብ ዘንድ ወደደች። ተሰውረው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማንም አልነበረም። ዘይትና ሽቱ አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጅ ይዘጉ ዘንድ ደንገጥሮቿን አዘዘቻቸው። እነርሱም እንዳዘዘቻቸው ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያ ረበናት ግን አላያቸውም። እነዚያ ደንገጥሮች ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል የሚያይን የለምና እንደርስብሽ ዘንድ እንወዳለንና እሽ በይን አሏት። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ። ሶስናም አለቀሰች፣ በሁሉም ፈጽሞ ተጨነቁ። ባደርገው እሞታለሁ፣ ባላደርገውም አልድንም። ከእጆቻቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያም ረበናት ከእርሷ ጋር ጮኹ። አንዱ ሮጦ ሂዶ የተክሉን ደጃፍ ከፈተ። በቤቷም ያሉ በተክል መካከል ጩኸትን ሰምተው ወጡ፣ ምን እንደሆነ ያዩ ዘንድ በስርጥ ጎዳናም ሮጡ። እነዚህ ሁለቱ ረበናት ይህንን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለት ረበናት ሶስናን ያስገድሏት ዘንድ ከአመፀኛ ልባቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሦስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ ከሚያውቃትም ሁሉ ጋር መጣች። ሶስና ግን እጅግ ደመግቡ ነበረች። መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ እና እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለት መምህራን በህዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት፣ ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለት ደንገጥሮች ጋር ገባች፣ ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነሱም ሮጥን፣ አንድነት ተኝተውም አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንን ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህም ነገር ምስክሩ እኛ ነን አሉ። የሕዝብ መምህራንና መኳንንትም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለውም ፈረዱባት። ሶስናም ቃሏን ሰምታ ጮኸች። ዘላለም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሠራሁት ኀጢአት ሳይኖር እሞታለሁ አለች። እግዚአብሔርን ቃሏን ሰማ። ይገድሏት ዘንድ ሲወስዷት፣ እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቦናን አነሳሳ። እኔ ከዝች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉ። ዳንኤልን በመካከላቸው ቁሞ አላዋቂዎች የምትሆኑ እናንት የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን አለ። እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመልሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተ አልቆሃልና በመካከላችን ተቀምጠህ ተናገር አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው እኔም ልመርምራቸው አላቸውና አንዱንም አንዱን አራርቀው አቁሟቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ሥር ሲነጋገሩ አየሃት አለው። በኮክ እንጨት ስር ሲነጋገሩ አዩኋቸው አለ። እርሱንም አርቆ ሁለተኛውን ሲነጋገሩ ያየህበት እንጨት ምንድን ነው አለው? ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን ሰምተው በመጮ ያመነችበት ሶስናን ያዳናት እግዚአብሔርን አመሰገኑት። ከቃላቸው የተነሳ ዳንኤል አስነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነስተው ገደሏቸው ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን የኢራኒ የጳውፍር የሃናና የሉቃስ መታሰቢያ በዚችም ዕለት የሰማዕታት ኢራኒ የጳውፍርና የሃና የመነኮስ ሉቃስም መታሰቢያቸው ነው በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 28 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ